ፍቅር እንዴት ይገለጻል? ከዓለም ጋር ካለው ስግታ ጋር እንዴት ታስማሙታላችሁ? ሁለት አይነት ፍቅር ተብሎ ይፈታል። ፍቅረ እግዚአብሔርና ፍቅረ ቢጽ ተብሎ ይተረጎማል። ከስር ተዛዛጥቆ ብዙ ናቸው። ኢታምልክ በሁለት ነው የተቀለላቸው ጌታ። አፍቅሪያለሁ ያለው ያለ ሰው ሁሉ ፍቅር በውስጡ የለም። አንዳንዴ ስሜት ሊሆን ይችላል። አበዛ በዝቷል። በእግዚአብሔር ሕግ ላይ አመጻናል። በገዛ ኖርማችን በባህላችን ላይ አመጻናል። አመጻ ሲበዛ ደግሞ ፍቅር ይቀዘቅዛል። አብሮ መኖሩ አስፈላጊ ነው። ቀደም ብሎ መታየቱ አስፈላጊ ነው የሚለው አለም ነው። ተክሊል የሚደረግላቸው ተጋቢዎች ያልወደቁ ናቸው። ንስሐሰ ትሬሶ ለዘ አበሰ ከመዘ አበሰ ለዘማዊ ከመድን ንስሐ እየበደለን እንዳልበደለ ተረጋለች። ባይ ዲፎልት ተክሊል ነው ያገልጋይ የሚባል ነገር። የበቃና የነቃ ሃይማኖታዊ ሰው በዚህ ምክንያት አይ መቀጠል እንኳን ይከብደናል ቢል ኃጢአት አይሆንበትም ማለት ነው። ሰላም እንደምንቆያችሁ። ስሜ ከሣቴ ብርሀን ይባላል። በመንፈሳዊ ዘርፍ ሰባኪ ወንጌል፣ በዓለማዊ ዘርፍ ሐኪም ነኝ። በዚህ በመልሕቅ ፖድካስት በጥሎሽ በጮኝነት በትዳር በስርዓተ ቁርባና በስርዓተ ተክሊል ጋብቻ በሌሎችም ተያያዥ ጉዳዮች ላይ ሰፊ ቆይታ አድርገናል። ነገ ስምንት ሰዓት ላይ ጠብቁ።